መዝሙር ምዕራፍ አርባስድስትን በጌታ በኢየሱስ ስም አነባለሁ። ያው አምላካችን መጠጊያችን ኃይላችን ባገኘን በታላቅ መከራ ረዳታችን። ስለዚህ ምድር ብትነዋወጥ፣ ተራሮችን ወደ ባህር ልብ ቢወሰዱ አንፈራም። ዎቻቸው ጮሙ፣ ተናወጡ ተራሮችን ከኃይል የተነሳቸ ተናወጡ። የወንዝ ፈሳሾችም የእግዚአብሔርን ከተማ ደስ ያሰኛሉ፣ ልዑል ማደሪያውን ቀደሰ። እግዚአብሔር በመካከሏ ነው፣ አትናወጥም፤ እግዚአብሔር ፈጥኖ ይረዳታል። አሕዛብ ተናወጡ፣ መንግስታትም ተመለሱ፤ እርሱ ቃሉን ሰጠ፣ ምድርም ተንቀጠቀጠች። የሠራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። የእግዚአብሔርን ስራ፣ በምድር ያደረገውን ታምራት እንድታዩኑ እስከ ምድር ዳርቻ ድረስ ጦርነትን ይችላል፣ ቀስትን ይሰብራል፣ ጦርንም ይቆርጣል፣ በእሳት ጋሻን ያቃጥላል። እረፉ፣ እኔም አምላክ እንደሆንኩ እወቁ። በአሕዛብ ዘንድ ከፍ ከፍ ላለው፣ በምድርም ላይ ከፍ ከፍ ላለው የሰራዊት ጌታ ከእኛ ጋር ነው። የያዕቆብ አምላክ መጠጊያችን ነው። ኢየሱስ

ኢየሱስ ያሳርፋል፣ አሜን። ኢየሱስ ያድናል፣ አሜን። ኢየሱስ ሰላማችን ነው፣ አሜን። ኢየሱስ እረፍታችን ነው፣ አሜን። ኢየሱስ አዳኛችን ነው፣ አሜን። ወደዚህ ወደ ኢየሱስ ወደሚያድነው፣ አሜን። በማንም የለም እንድንበት ዘንድ ከሰማይ የተሰቀለውን ኢየሱስ እንሰብካለን፣ አሜን። ኢየሱስ ክርስቶስ ለዘላለም ጌታ ነው፣ አሜን። አድያታችን አነጻን፣ ለዘላለም ሞት አዳነን። ኢየሱስ ክርስቶስ አዳኝ ነው። ኢየሱስ ለዘላለም ሕይወት ነው። ብሁ ወደዚህ ወደ ኢየሱስ የዘላለምን ሕይወት ታገኛላችሁ። የዘላለምን እረፍት ታገኛላችሁ። ኢየሱስ ክርስቶስ ለዘላለም ጌታ ነው። ክብር ለእግዚአብሔር ይሁን። አሜን ለሆነው ለኢየሱስ ክብር ይሁን። አሜን አዳኝ ነው። አሜን ዘላለም ጌታ ነው። አሜን። የነገሥታት ንጉሥ የጌቶች ጌታ ኢየሱስ ብቻ ነው። አሜን። ወደዚህ ዕረፍት ወደሆነ ወደ ጌታ ሸክማችሁን ያሳርፋችኋል። ኢየሱስ ረፍታችን ነው። ኢየሱስ ሰላማችን ነው። ኢየሱስ አዳኛችን ነው። ኢየሱስ ክርስቶስ ለዘላለም ጌታ ነው። አሜን። ክብር ለእግዚአብሔር።